አቶ ኖላዊ በመዳናቸው እንዲሁም ደግሞ የተቋረጠውን ሕክምና አቶ መስፈንና ወይዘሮ ሜላት በማስቀጠላቸው በጣም ደስ ብሎኛል። እናም የሀንቾ ደስታ ሁላችንም ያስደስተናል። ይህም ቪዲዮ በላይክ ጀምሩ፣ እንዲሁም ደግሞ እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ሀንቾ ሁሉንም ነገር ዶክተር እንደሚያጭበረብር በደንብ አርጋ ስላወቀች ዶክተሩን አጋለጠችው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። እንዲሁም በሀገር ውስጥም ከሀገር ውጭ ያላችሁ እግዚአብሔር ይጠብቃችሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አገራችንን ሰላም ያደርግልን ማለት ነው። የሀንችው ደስታ የሚያስደስታችሁ እንዲሁም ደግሞ የሀንችው አባት ሰሞኑን በቃ በህይወት አሉ ወይስ የሉም እያልን ሁላችንም በጣም ውስጣችን በጣም አዝነው ነበር። ነገር ግን አሁን ላይ አቶ መስፍን በመድረሱ እንዲሁም ደግሞ የተቋረጠውን ሕክምና እንዲቀጥል እያደረጉ ይገኛሉ ማለት ነው። በጣም ነው ደስ የሚለው እና አቶ ኖላዊ እንዲሁም ደግሞ የተቋረጠውን ሕክምና በቀጠሉበት ሰዓት ነቅተዋል። ከተኙበት ከነቁ በኋላ ወይዘሮ ሜላትንና እንዲሁም ደግሞ አቶ መስፍንን አመሰገኑ ማለት ነው። ከፈጣሪ በታችም ለእኔ ስለደረሳችሁልኝ በጣም እጅግ አድርጌ አመሰግናለሁ ብለው ምስጋናቸውን እያቀረቡ ይገኛሉ። ምክንያቱም ከሞት አፋፍ ነው የተረፉት እናም ደግሞ አቶ መስፍን እጅግ እጅግ እጅግ በጣም ጥሩና መልካም ሰው ናቸው። በመጀመሪያ ሀንቾ ወይዘሮ ሜላትን እግሯ ላይ ወድቃ በለመነችበት ሰዓት በፍጹምን የማውቀው ነገር የለም አቅሜ የቻለውን በሙሉ አድርጌያለሁ ብላ ገፍትራ በካልቾ ብላ ብትወረውራትም ነገር ግን ሰላምና ምናሴ እኛ የቻልነውን ነገር እናደርጋለን ብንሰርቅም ኬትም ኬትም ብለን ይህ ሀንቾን አባት እናሳክማለን ብለው ወስነው እስከ እስከ ሆስፒታል ድረስ መጥተው ሀንቾ አጠገብ ሲያበረታቷትም አይዞሽ እኛ አይ አለንልሽ ሲሏትም፣ በስተመጨረሻም የሀና አባት በጣም መታመሙና ራሱን ስቶ በመኖሩ ቀጥታ አቶ መስፍን በመምጣቱ ያለውን ነገር እኮ እኔ ስላላወቅኩ ነው፣ ለምን ለእኔ አልነገራችሁኝም? ሲሉትም፣ አዎ እኮ በጣም ታሟል ሰሞኑን፣ አይናገርም፣ አይጋገርም ዶክተሮች እንዴት እንደቆለፉት አላውቅም እያለ አሴር ሲናገርም ቀጥታ ሰላምዬ ጋር አቶ መስፍን መጣና ሰላምዬን እኔ እያንዳንዱን ወጪ እኔ እሸፍናለሁ እናም ደግሞ እንዲሻለውም እንዲሁም ደግሞ ሕክምናው የተቋረጠው እንዲቀጥልም አደርጋለሁ አለ ማለት ነው። የምር በጣም የመጨረሻ መልካምና ደግ ሰው ነው አቶ መስፍን ማለት ነው። ከዛም በኋላ ሰላምዬ ወይኔ አባዬ፣ እንዴት ደስ እንዳለኝ እማዬ እኮ ህክምናውን አቋርጣ እኮ ነው። የሀንቾ አባት እንደዚህ ራሳቸውን ስተው የደከሙት የተኙት፣ ብንጠራቸውም ምን ብናረጋቸውም በጭራሽ በፍጹም ሊሰሙልን አልቻሉም። በቃ ሀንቾ እኮ እንደውም እንዶ እግዚአብሔር ያውቃል የአባዬን ነገር እያለች ስቅስቅ ብላ ስታለቅስ እኮ ነው አባዬ እንደ ድንገት አንተ የደረስክልን ብላ፣ በቃ ሰላምዬ በደስታ ፍንድቅ በቃ ቤት ውስጥ ያሉ በሙሉ በደስታ ፍንድቅ። ግን ወይዘሮ ሜላት በጣም እኔ እንጃ መጥፎ ናት መጥፎ ናት ስላችሁ የቻለችውን አላድርጋ እንኳን ያሀንችውን አባት መታደግ ሲገባት ምን አገባኝ ለምን እንደዚህ አይሆንም ለምን እንደዚህ አይሆንም በማለቷ በጣም ከባድ ነው። መልካምነት ዞሮ ዞሮ ለራስ ነው። ለምን እዚህ ጋር መልካም ስንሆን ነው ፈጣሪም ለኛ መልካም ነገር የሚያደርግልን። አቶ መስፍን ግን ንግግራቸው እራሱ በጣም የተመቸኝ ምንድን ያሉት አቶ መስፍን እኔ የሜላት ክፋትና የሜላት ኃጢአት በልጆች ላይ እንዳያድር ሙሉ ወጪውን እሸፍናለሁ ብለው ለዶክተሩ አቶ መስፍን ተናገሩ። ዶክተርም ደግሞ አረት ችግር የለውም፣ እስከ ነገ ድረስ ይነቃሉ፣ የተቋረጠው ሕክምናም ይቀጥላል በማለትም የተቋረጠው ህክምና ከቀጠለ በኋላ እናም ሀንቾና አሴር በፈጣሪያቸው ተስፋ አድርገው ትራስተን ተራሰው በተኙበት ሰዓትም አሴር ልጄ ሀና፣ አሴር ብለው ሲጣሩ ማን ነው የሚጣራው? አባዬ እኮ ሆኖ ተኝቷል እኮ ፋዙካኮ ተኝቷል አሉ ብሎ ነቃ ብሎ በሩን ሲያየው ማንም ሰው የለም። ወደ ላይ ደግሞ አልጋው ጋር ሲያየው የሀንቹ አባት ተነስቶ ነቅቶ ቁጭ ብሏል ማለት ነው። በቃ ማመን አቃተው። ሀንቾ፣ ሱለ ተደግባ የተኘችውን ውርውር አድርጎ ሮጦ ሄዶ የሀን አባትን አቀፈ። ሀንቾም አባዬ፣ አባዬ፣ አባዬ እውነት እኔ በጣም ነው ደስ ያለኝ። እና እንደውም መሞት አልነበረባቸውም እያልኩኝ በጣም እኔ ራሱ በጣም ውስጤ በጣም ነው ያዘ ነው ማለት ነው በትላንትና ሁለት ምክንያቱም ራሳቸውን ስተዋል። ተምቹ ደግሞ ኬትም፣ ኬትም እንደውም ብሰርቅም አሳክማለሁ እያለ ተፍ ተፍ እያለ ይመጣል። አሁንም እንዴ፣ ቆይ ፋዙ ከልምድ ነው እኔ ስጠሮት አቤትም ማቱልኝ ይላል። እጃቸውን ቢይዝ ጭንቅላታቸውን ቢዳብስ የሉም። እና እኔ እንዳሰብኩት ምንድን ነው ይሄ ሕክምና እንዲጠናቀቅ ደግሞ ይሄን ያህል ብር ያስፈልጋል ብለው ዶክተሮቹ ሲናገሩ፣ የሚገርማችሁ ነገር ይሄንን ሴራ የምታሴረው ባይሹ እንደሆነች ሁላችንም እናውቃለን። አሁን ይሄንን ያህል ብር አቶ መስፍን ከፍለው ቢያሳክሙም የላይኛው የተወሰነውን ብር ተካፍለው ይወስዱታል ማለት ነው። ይሄ ነገር ደግሞ እንደሚጋለጥ ተስፋ አረጋለሁ። ለሀንቾ ምንድን ያለችው ዶክተር፣ ይሄ ነገር ተጭበርብሮ እንጂ የትኛውም ህክምና የትኛውም ሆስፒታልኛ ሄደን ጠይቀን ከአራት መቶ ሺህ እንደማያልፍ በደንብ አርጌ ጠንቅቅ ያውቃለሁ። ነገር ግን እንደዚህ የምታጭበረብረው ነገር መቼም ቢሆን መጋለጡ እንደማይቀር እመን። አሁን ግን አባዬ እንዲድንልኝ ችግር የለም ሙሉውን አቶ መስፍን እከፍላለሁ ብለው ተስማምተዋል። አባዬም እንደሚድን ተስፋ አረጋለሁ። ነገር ግን የሚጭበረበረው ነገር ደግሞ አንድ ቀን ይጋለጣል አትርሳለችው ማለት ነው። አስፈራራችሁ ዶክተሩ ማለት ነው ሀንቾ። በስተ መጨረሻም ህክምናው እንዲቀጥል አቶ መስፍን አደረጉ። ህክምናው በቀጠለ በሁለተኛ ቀን አቶ ኖላዊ ከተኙበት ነቁ ማለት ነው። በቃ ተስፋ ቆርጧል፣ በቃ ሞቷል፣ ደይሟል፣ እንዲሆኗል እያሉም ብቻ እንደዛም ሆነው ከነሱ መካከል ውስጥ እግዚአብሔር አለ እያለች ተስፋ ያልቆረጠችው ሀንቾ ብቻ ናት። ሌላው በሙሉ በቃ ሞቷል፣ በቃ ደይሟል፣ በቃ እንዲሆኗል፣ በቃ ምን ልበላችሁ። ነገር ግን እግዚአብሔር አለ፣ አልሞተም አባዬ እኔን ጥሎኝማ አይሄድም፣ እግዚአብሔር አለ እንዴ አልሞተም እያለች በተስፋ ስትጠባበቅ የነበረችው ሀንቾ ብቻ ናት። ሌላዎቹ በሙሉ ተስፋ ቆርጧል። አሴርም ከዛም ከዛም ብዬ እንደውም መጀመሪያ ቆንኩትን መጀመሪያ ቆንኩትን ስራዬ ሰርቄን ቦና እንደምንም ፋዙ ከማሳከም አለብኝ እያለ ነበረ። ግን በስተመጨረሻም ሀንቹ ጋር ሲመጣ እንዴ አሴር መጣ ስትለ አዎ መጣውኝ ሲ አዎ መጣውኝ ሀንቹ አላት። አሴር ማለት ነው እንዴ የሰላምዬ አባት እኮ አባዬን ሊያሳክምልኝ ሙሉ ወጪውን እኮ ሸፈነ ስትል የምር ማመን አቃተው። የምርሽን ነው ሀንችዬ፣ የምርሽን ነው እኔ ደስታዬን አልቻልኩም ሲል፣ አዎ እኮ ሕክምናውም የተቋረጠው ስለቀጠለ ነገ አባዬ ይነቃል ብሎኛል ዶክተሩ። እኔ በጣም ነው ደስ ያለኝ፣ እኔ በጣም ነው ደስ ያለኝ። አባዬ እኮ በቃ ድኖልኛል፣ ድኖልኛል እያሉ ሁለቱም አብረው እያወሩ እንቅልፍ ወሰዳቸው። እንቅልፍ ወስዷቸው እያለ የሀንቾ አባት ነቁ። ከዛ አሴር ልጄ፣ ሀንቾ፣ አሴር ብለው ሲጣሩ ብድግ ሲል ለካ ምያና አባት ነቅተዋል ብሏል። የምርን የራስ በጣም ነው ደስ ያለኝ። እዚህ ጋር ድራማ ይሁን እንጂ አንዳንዴ በገሃድም የእውነት ያጋጥማል። እውነት ብዙ ጊዜ የተቸገሩትን ሰዎች ከመርዳት ወደ ኋላ ባንል ጥሩ ነው። መጥፎ መጥፎ ምላሾችን ባንሰጥ ጥሩ ነው ባይነኝ። ምክንያቱም ብር ካለን የተወሰነ ትንሽ ነገርን ቢኖርን ብንደርስላቸው ባይነኝ። ምክንያቱም እዚህ ጋር እስኪ የወይዘሮ ሜላትን ተመልከቱ። በእርግጥ የተወሰነ አሳክማለች፣ የተወሰነ ከጎኗ ነበረች ግን በስተመጨረሻም አባትየው ከመጀመሪያ ይልቅ አሁን የራሳቸውን ራሳቸውን ስተው ከሞት አፋፍ ደርሰው እያሉ መጨከኗ ገርሞኛል። ግን አቶ መስፍን በጣም ነው ማደንቃቸው እና በስተመጨረሻ ምን ብትል ጥሩ ነው እንዳታሳክማቸው አንተ የምትፈልገውን ብር እኔ እከፍልሃለሁ አለች ወይዘሮ ሜላት ለዶክተሩ። ዶክተሩ ደግሞ ምን አይነት ጨካኝ ብትሆኝ ነው? ሕክምናው እኮ የተቋረጠው እኮ እንዲቀጥል እኮ አቶ መስፍን ሙሉ ወጪውን ሸፍኗል። ምን አለችው? አዎ እውነት ነው። አዎ ስለዚህ፣ የምትፈልገውን ብር እሰጥሀለሁ ህክምናው እንዳይቀጥል አላለችም። ህክምናው አልቀጠለም ማለት እኮ ያና አባት ይሞታሉ ማለት ነው። ግን ህክምናው እንዲቀጥል ደግሞ አቶ መስፈን ሙሉ ወጭ ሸፍነዋል። ዶክተሩ ደግሞ የተባለውን ነው የሚያደርገው፣ ስራው እስከሆነ ድረስ ማለት ነው። ዶክተሩ ደግሞ ለህይወቱ ስለሚፈራ ወይዘሮ ባዩሽ የምትልከው ምንት የሚባለው ስለሚያስፈራራው ከአንዳንድ ህይወቴን አጣለው በሚለው ነው። በተጭበረበረ ሁኔታ ስራውን እየሰራ ያለው ያም ይህም ሆነ ብቻ የሀንቾ አባት ስለዳኑ እኔ ደስ ብሎኛል። እውነት ተደብቃ አትቀርም። የሚያጭበረብር ማን እንደሆነ፣ ማን እንደሚያጭበረብር እውነታው ላይ ቀስ በቀስ ይደረስበታል። ያም ይህም ሆነ የሀንቾ አባት መዳናቸው እንዲሁም ደግሞ ሀንቾ ደስ ስላላት እኛም ደስ ብሎናል። የሀንቾ ደስታ የሚያስደስታችሁ ላይክ ሼር ሰብስክራይብ እያደረጋቸው አበረታቱኝ ስለምታበረታቱኝ አመሰግናለሁኝ። እና አቶ ኖላዊ ስለ ዳኑ በጣም ደስ ብሎኛል። ኖዋላዊ ድራማ በጣም ምርጥና በጣም አሪፍና እንዲሁም በጣም አስተማሪ ድራማ ነው። እኔ የተማርኩበት ነገር ቢሆን የሰላምዬ አባት በጣም ምርጥና በጣም መልካም ሰው ናቸው። የሀንቾን አባት ስለታደጉ በጣም ደስ ብሎኛል። ምክንያቱም ለልጆቼ ግፍ እንዳይተርፍ እንዲሁም ደግሞ የባለቤቴ የወይዘሮ ሜላት ግፍ በልጆቼ ላይ እንዳይሆን ሙሉ ወጪውን ሸፍኝ አሳክማለሁ። ይህ ሀንቹ አባት መዳን አለባቸው፣ ከእንግዲህ እኔ ከጎናቸው ቆማለሁ በማለታቸው የራሱ ትልቅና መልካም ስራ ነው። ስለ መልካም ስራው እኔ ራሱ አመሰግናለሁ ማለት ነው። እዚህ ጋር ድራማ ቢሆንም አንዳንዴ በገሃድም ጥሩና መልካም ስራ የሚስሩ ብዙ ሰዎችን ስለተመለከትኩ ማለት ነው። ከዚህ ድራማ እውነት ለመናገር ኖላዊ ድራማ ምርጥ ምርጥ ትምህርቶችን እንተመር ያለው ማለት ነው። እስኪ እናንተ ምን ተማራችሁ? እንደተለመደ አስቴታችሁን በኮሜንት አስቀምጡ። የወይዘሮ ሜላት እቅድ አልተሳካም። እናም ህክምናው እንዳትቀጥል ብላ ዶክተሩን ብታስፈራራውም እናንተ ግን እናንተ ግን ሀብታሞች ለምንድነው ቆም ብላችሁ የማታስቡት? ሲላትም ምን ማለት ነው ስትለው አይ ምንም ነገር፣ ግን ባለቤትሽ መብትና ግዴታን ጠንቅቆ የሚያቅ ባልን ያለሽ አቶ መስፍን ሁሉ ነገር ጠንቅቀው የሚያውቁ ናቸው። ስለ መልካምነታቸውን የራሱ በጣም ደስ ብሎኛል። አንቺ ግን እንደዚህ አትሁኝ አላት ማለት ነው። ከዛም ጆሮ ላይ ዘጋችበት ጥርቅም ስታደርግ እንዲህ፣ ወይዘሮ ሜላት ምን አስበሽ ነው ለምንድን ነው የዘጋሽው? ምናምን ብሎ ዶክተሩ ሲያወራ እሷ ጠርቅማዋለች ተናዳ ማለት ነው። ለምን ህክምናው ለምን ቀጠረ ብላ ማለት ነው። የሚገርማቸው ነገር እና ሰው ለሰው መድኃኒት ነው የሚባለው ነገር ይሄ ነው። መቼም ቢሆን ፈጣሪ ሰው ለሰው አያሳጣም። አንዱ ሲጨከን አንዱ የሚራራው ነው፣ ፈጣሪ በሰው ቆሞ የሚሰጠው ማለት ነው። አሁን ላይ በጣም ደስ ይላል። ስለነበረን ቆይታ አመሰግናለሁ። ወዳችኋለሁ። ባይ ባይ።